ሰላም ወንዶች፣ በሕይወታችሁ ውስጥ ያችን ልዩ ሴት አይታችሁ ልቧን በቅጽበት ለመማረክ ተመኝታችሁ ታውቃላችሁ? ምናልባት እንዴት ነው የምጀምረው ወይም ደግሞ እንዲህ ሳደርግ ብታየኝስ በሚሉ ጥያቄዎች ተውጣችሁ ይሆናል። ተረጋጉ፣ ብቻችሁን አይደላችሁም። ብዙ ወንዶች በዚህ ፈተና ውስጥ ያልፋሉ። ዛሬ ግን ሁሉንም ነገር እንቀይራለን። አንድ ጊዜ ብቻ በማየት የትኛዋንም ሴት በፍቅር የምትማርኩባቸውን ሶስት ሚስጢራዊ የጥበብ ቁልፎች ይዘንላችሁ መጥተናል። እነዚህ ዘዴዎች የጥንት ሚስጢሮች አይደለውም። ሳይንሳዊ በሆነ መንገድ የተረጋገጡ የሰውን ስነ ልቦና የሚያካትቱና ወዲያውኑ ተግባራዊ ማድረግ የምትችሏቸው ዘዴዎች ናቸው። የዛሬው ቪዲዮ በቃላት ብቻ ሳይሆን፣ እውነተኛ የስነ ልቦና ዘዴዎችን በመጠቀም ከማንኛውም ሴት ጋር ያላችሁን ግንኙነት ወደ ላቀ ደረጃ የምታሸጋግሩበትን መንገድ ያሳያችኋል። ይህንን ቪዲዮ እስከ መጨረሻው የምትከታተሉ ከሆነ፣ ለውጡን በጥቂት ጊዜ ውስጥ ታዩታላችሁ። ዝግጁ ሆናችሁ እንቀጥል። የመጀመሪያውና እጅግ በጣም አስፈላጊ የስነ ልቦና ዘዴያችን የሰውነት ቋንቋ ነው። ብዙ ሰዎች ንግግር ላይ ብቻ ትኩረት ይሰጣሉ፣ ነገር ግን ሰውነታችን ከቃላት በላይ ይጮሃል። አስቡት እስኪ ከአንድ ሰው ጋር ለመጀመሪያ ጊዜ ስትገናኙ የመጀመሪያው ግምገማ የሚደረገው በቃል አይደለም፣ በፊት ገጽታ፣ በአቋምና በእንቅስቃሴ ነው። አዎንታዊ የሰውነት ቋንቋ የምንማረክበት ወሳኝ ቁልፍ ነው። ይህ የሰውነት ቋንቋ የሚከተሉትን ያካትታል። አንደኛ ክፍት አቋምና የትከሻ ስፋት። ስትቆም ወይም ደግሞ ስትቀመጥ ደረትን ወደ ላይ ገፋ አድርግ፣ ትከሻህን ወደ ኋላ ጎተት በማድረግ ቀናበል። ይህ አቋቋም በራስ መተማመንን ያሳያል። የተጣመሩ እጆች ወይም ደግሞ ወደ ታች ያቀረቀረ አንገት ፍርሃትን ወይም አለመተማመንን ያሳያል። ክፍት አቋም ማለት እኔ ለመቀበል ዝግጁ ነኝ፣ እኔ ክፍት ነኝ ለግንኙነት የሚለውን መልእክት ያስተላልፋል። ሁለተኛ የአይን ላይን መግባባት። አይን የነፍስ መስኮት ነው ይባላል። ከሴት ጋር ለመጀመሪያ ጊዜ አይን ላይን ስትተያይ ፈጣንና ትርጉም ያለው የእይታ ግንኙነት ፍጠር። ይህ ማለት ትኩር ብሎ መመልከት ወይም ደግሞ ማፍጠጥ ብቻ ሳይሆን ትንሽ ፈገግታ ጋር ተደምሮ አቅሻለሁ ወይም ደግሞ አደንቅሻለሁ የሚል መልዕክት የሚያስተላልፍ የአይን ግንኙነት ነው። ይህ ለጥቂት ሰከንዶች ብቻ ቢሆንም በውስጧ ልዩ ስሜት ሊፈጠር ይችላል። ሶስተኛው ፈገግታ ነው። ይህ ከልብ የመነጨ ቅን ፈገግታ ሰዎችን ያቀራርባል። ፈገግታህ እውነተኛና ከልብ የመነጨ ይሁን። ፈገግታ በራስ መተማመንን ደግነትንና አዎንታዊ ጉልበትን ያሳያል። አንድ ሰው ስታይ በቅንነት ፈገግ በል። ይህ ወዲያውኑ ጥሩ ስሜት ይፈጥራል። አስታውስ፣ ፈገግታ ተላላፊ ነው። እነዚህን ሶስት ነገሮች ማለትም ክፍት አቋም፣ ትርጉም ያለው የአይን ግንኙነትና ቅን ፈገግታ በአንድ ላይ አንዲትን ሴት ለመጀመሪያ ጊዜ ስታገኛት ተጠቀምባቸው። በዚህም በአንድ ጊዜ የምትልክላት መልእክት እኔ በራስ መተማመን ያለኝ ተግባቢና አስደሳች ሰው ነኝ የሚል ነው። ይህ ደግሞ በቅጽበት የእሷን ትኩረትና ፍላጎት ለመሳብ ይረዳሃል። ወደ ሁለተኛው አስደናቂ የሥነ ልቦና ዘዴ እንለፍ። የመስታወት ውጤት ወይም ሚረሪንግ ኤፌክት ይባላል። ይህ ዘዴ አንድን ሰው በፍጥነት እንድትቀራረቡና እርስ በርስ መግባባት እንድትፈጥሩ ይረዳቸዋል። ሰዎች በተፈጥሮ ከራሳቸው ጋር ተመሳሳይ የሆኑትን ይወዳሉ፣ ያምናሉ። የመስታወት ውጤት ወይም ሚረሪንግ ኢፌክት ማለት ሳታውቁት የሌላውን ሰው የሰውነት ቋንቋ፣ የንግግር ፍጥነትና አልፎ ተርፎም ያተነፋፈስ ዘይቤን መኮረጅ ማለት ነው። ይህ አውቀን የምናደርገው ሳይሆን ሳናውቀው የሚፈጠር ጥልቅ ግንኙነት ነው። ይህ እንዴት ተግባራዊ ይደረጋል? አንደኛ፣ የሰውነት አቋምና የእጅ እንቅስቃሴ። አንድ ሴት እጇን ጠረጴዛ ላይ አስደግፋ ከተቀመጠች አንተም በቀላሉ በተመሳሳይ መልኩ አስደግፍ። እግሯን ካጣመረች አንተም አስተካክለህ ተመሳሳይ ነገር አድርግ። ይህ ማለት በትክክል መምሰል ሳይሆን የእሷን እንቅስቃሴ በጥቂቱ መኮረጅ ማለት ነው። ይህ እርምጃ እኛ ተመሳሳዮች ነን የሚል መልእክት ያስተላልፋል። ሁለተኛ፣ የንግግር ዘይቤ ና ፍጥነት የምትወዳት ሴት በፍጥነት የምትናገር ከሆነ አንተም ትንሽ የንግግርህን ፍጥነት ጨምር። ቀስ ብላ የምትናገር ከሆነ ደግሞ አንተም ቀስ ብለ ተናገር። የድምጽ ቃናህንም በተመሳሳይ መልኩ አስተካክል። ይህ ማለት እሷን መምሰል ሳይሆን እሷ ምቾት የሚሰማት የንግግር ፍሰት ውስጥ መግባት ማለት ነው። ሶስተኛ፣ ያተነፋፈስ ዘይቤ። ይህ ከተለመደው ትንሽ ወጣ ያለ ነው። አንዲት ሴት ስታወራ ያተነፋፈስ ዘይቤዋን አስተውል። እሷ ጥልቀት ያለው ትንፋሽ የምትወስድ ከሆነ አንተም በተመሳሳይ መንገድ ለመተንፈስ ሞክር። ይህ ግንኙነት በንቃተ ህሊና ደረጃ ሳይሆን በድብቁ የአእምሮ ክፍል የሚፈጠር መሆኑን ያሳያል። ይህንን ዘዴ ስትጠቀሙ አውቃችሁ እንደምትኮረጁ እንዳትታዩ ተጠንቀቁ። ይህንን በስውርና በተፈጥሯዊ መንገድ ማድረግ ያስፈልጋል። ይህ ዘዴ ወዲያውኑ የቅርብነትና የመተማመን ስሜት ይፈጥራል። እሷም ሳታውቀው ከአንተ ጋር ምቾት እንዲሰማት ያደርጋታል። ወደ መጨረሻው ግን ደግሞ በጣም ኃይለኛ ወደተባለው የስነ ልቦና ዘዴያችን ደርሰናል። የመጠጋጋት ቦታ ወይም ደግሞ በስነ ልቦና የፕሮክሲሚቲ ኢፌክት ተብሎ ወደሚታወቀው ይህ ዘዴ ቅርበትንና የጠበቀ ትስስርን የመፍጠር ችሎታን ይጠቀማል። ሰዎች በአካል ቅርብ ሲሆኑ በስሜትም የመቀራረብ እድላቸው ከፍተኛ ነው። ነገር ግን ይህን በብልሃት ካልተጠቀሙበት ሰዎችን ሊያላርቅም ይችላል። ሚስጢሩ ደህንነቱ የተጠበቀና ምቹ የሆነ የብቸኝነት ቦታ ወይም ደግሞ ቅርበትን መፍጠር ነው። ይህ እንዴት ተግባራዊ እንደሚደረግ እንመልከት። አንደኛ፣ ግላዊ ርቀት። ከእሷ ጋር ስትሆን የእሷን ምቾት የሚነካውን ግላዊ ርቀት አክብር። ነገር ግን ከጊዜ ወደ ጊዜ ይህን ርቀት በትንሹ ለመቀነስ ወይም ደግሞ ለማጥበብ ሞክር። ለምሳሌ ሳቅ ሲፈጠር ወይም ደግሞ የሆነ ነገር ስትጠይቃት ትንሽ ወደ እሷ በመጠጋት መልስ ስጥ። ይህ ጥቂት ሴንቲሜትር ልዩነት እንኳን ቅርርብ ይፈጥራል። ሁለተኛ፣ የድምፅ ቃናን መቀነስ ወይም ሹክሹክታ ነው። ይህ ዘዴ ለአንድ ጊዜ ብቻ የምትናገራት ነገር ካለ ድምጽህን በትንሹ ቀነስ አድርገህ በወረደ እና ሚስጥራዊ በሆነ ቃና ተናገር። ለምሳሌ ይህንን የምነግርሽ ለአንቺ ብቻ ነው ብለህ መጀመር ትችላለህ። ይህ ቅርርብን ይፈጥራል። በተጨማሪም እሷ ልዩ እንደሆነች እንዲሰማት ያደርጋታል። ሶስተኛ፣ ትኩረት ሰጥቶ ማዳመጥ ነው። መቀራረብ ማለት አካላዊ ቅርበት ብቻ አይደለም፣ ያእምሮ ቅርበትም ጭምር ነው። ከሷ ጋር ስትሆን ሙሉ ትኩረትን ለሷ ስጥ። የምትናገረውን በደንብ ስማ፣ ዓይን ላይን ተያዩ፣ ጥያቄዎችን ጠይቅ። ይህ እሷ በዓለም ላይ ያለች ብቸኛ ሰው እንደሆነች እንዲሰማት ያደርጋል። ይህ የትኩረት ስጦታ እጅግ በጣም ጠቃሚ ነው። እነዚህን ሶስት የቅርርብ ዘዴዎችን በብልሃት ስትጠቀም በእሷ አእምሮ ውስጥ ልዩ ቦታ መያዝ ትጀምራለህ። እሷ ሳታውቀው ከአንተ ጋር መሆንን እንደ ምቹና ደህንነቱ የተጠበቀ ስፍራ አድርጋ መመልከት ትጀምራለች። እሺ ወንዶች፣ አሁን አንድ ጊዜ ብቻ በማየት ወይም ደግሞ በማግኘት የትኛዋንም ሴት በፍቅር የምትማርኩባቸውን ሶስት የሥነ ልቦና ዘዴዎች ተምራችኋል። ለማስታወስ ያህልም የሰውነት ቋንቋ ጥበብ ይህም ደግሞ በራስ መተማመን፣ ግልጽነትንና አዎንታዊነትን በሰውነት ላይ ማሳየት። ሁለተኛው የመስታወት ውጤት ወይም ሚራይንግ ኢፌክት፣ ከሷ ጋር ጥልቅ ግንኙነት ለመፍጠር የሰውነት እንቅስቃሴዋንና የንግግር ዘይቤዋን በስውር መኮረጅ። ሶስተኛው የብቸኝነት ቦታ ወይም ፕሮክሲሚቲ ኢፌክትን፣ መቀራረብን በመፍጠር አካላዊና አእምሯዊ ቅርበት በመፍጠር ልዩ የትስስር የመፍጠር ዘዴን። እነዚህ ዘዴዎች የሰውን ልጅ ስነ ልቦና በጥልቀት በመረዳት ላይ የተመሰረቱ ናቸው። ሆኖም ግን አስታውሱ እነዚህ ዘዴዎች ለጨዋታ ወይም ደግሞ ለጥቅም ፍለጋ ተብለው ለመጠቀም ብቻ የታሰቡ አይደሉም። እውነተኛና ዘላቂ ግንኙነት ለመመስረት ስትፈልጉ ነው ውጤታማ የሚሆኑት። አሁን የእናንተ ተራ ነው። እነዚህን ዘዴዎች በተግባር አውሏቸው። ብዙ ልምምድ በማድረግ ፍጹም ወደሆነ ክህሎት መቀየር ትችላላችሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ማንኛውም አስተያየት ወይም ጥያቄ ካላችሁ ከታች ባለው የኮሜንት መስጫ ሳጥን ላይ አስቀምጡልን። የፍቅር ጉዟችሁ የተሳካ እንዲሆን ምኞታችን ነው። በሚቀጥለው ቪዲዮ እስከምንገናኝ ሰላም።